ጋር እንደሄድኩኝ ነው የሚያውቁት። ነገር ግን እኔ ያለሁበትን ቦታ መናገር አልፈልግም እና በቃ ቤተሰቦችም ማወቅ ያለባቸውን ነገር ነግሬያቸዋለሁ። ከዛ ውጭ ግን ለማንም ግልጽ አላደረግኩም፣ የሚሄድኩበትን ቦታ። ለሁሉም ነገር አሁን ረፍዷል። ብዙ ጊዜ በተደጋጋሚ አቤልም እየነገሩ ነው ረፍዷል። እኔ በቃ መመለስም አልፈልግም በዚህ ሰዓት ደጋግም ማስተላለፍ የምፈልገው መልእክት በጣም ብዙ ታይሞች ነበሩህ። እኔ በጨከንኩኝ ሰዓት ነው ወይ ነገሮች የሚታዩ? ቤተሰብ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የምርቅ አይነቶ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከነገ አልሐምዱሊላሂ ወሊላሂ ልሐምድ ሁሉም ሰላም ነው። ለምሰጡኝ ኮሜንቶች፣ አስተያየቶች ከልቦ አመሰግናለሁ። ውድ ቤተሰቦቼ አሁንም ላይክ፣ ሸር፣ ሱብስክራይብ በማድረግ ቤተሰቢ ሆኑ። ርታ እንዳያችኋት እንግዲህ ቆርጫለሁ እያለች ነው። ያሳዝናል ነገሩ፣ ከምር በጣም ይደብራል። የምራቸውን ካልሆነ ድራማ ካልሆነ ብርሃን ካልሆነ በጣም ከባድ ነው። ወንድ ልጅ ቆረጠ እያለች ነው ሩታ። እንግዲህ ምን ይሻላል? በጣም ከባድ ነው። ልድኩኝ የሚያውቁት ነገር ግን እኛ ቦታ መናገር እና አሁን ዋናው ነገር ያለችበትን ቦታ መናገር ፈለገችም አልፈለገችም እቺ ልጅ የእሱን ልጅ ይዛለች። ስለዚህ እሱም ትናደዳለች ብዬ ነው ያልተናገር ኳት እንጂ ምናምን እያለ እንዳያችሁ ተጸጽቷል። ሲያለቅስ ነበረ። ቤተሰቦቼም ማወቅ ያለባቸውን ነገር ነግሬያቸዋለሁ። ከዛ ውጭ ግን ከባድ ነው። ቤተሰብ ሲያምር በጣም ከባድ ነው። ወይኔ በላችሁ ለሁሉም ነገር አሁን ረፍዷል። አረ ለጊዜው አይረፍድም፣ አይረፍድም። ሁልጊዜ ረፍዷል፣ ረፍዷል ትላለች። ለሁሉም ነገር ረፍዷል እያለች ነው። እኔ ግን እኔ ግን እንደማስበው አንደኛ፣ አንደኛት ልጅ እርጉዝ ናት። ሁለተኛ ልጁ የምሩን ከተጸጸተ ሁለተኛ ደግሞ ያደረግነው ነገር ለሷ ትቆጣለች ብዬ ነው ያልነገርኳት ምናምን ሲል ስለነበር ርብቶ ይህን ያህል እንድትጨክኝ አልፈቅድም። ኧረ ከባድ መመለስ አልፈልግም። በስተላለፍ የሚፈልገው መልእክት እስፔሻሊ ለአብርሽ ብዙ ድሎች ነበሩክ። በጣም ብዙ ታይሞች ትክክል ታግሰዋለች። በነገራችን ላይ እውነቷ ነው ማለት እውነቷ ነው ማለት ይለያዩ ማለት አይደለም። ላ ግን ግን ብዙ ታግሰዋለች። ከፍቅር ከጀመሩበት አንስቶ እስከዛሬ ድረስ ለፍቅር በጣም ዋች እሷነች ማለት ይቻላል። ያይታችኋል መጀመሪያውን ምናምን አካባቢ ብዙ ታግሰዋለች። አሁንም ግን ያኔ ሰው አንድ ላይ ሲኖረ መጣላት፣ መጋጨት፣ መፈጣፈጥ ያለ ነው። አሁንም እንድትታገሹ በአክብሮት እንጠይቃለን። በአክብሮት ነበሩ እኔ በጨከንኩኝ ሰዓት ነው ወይ ነገሮች የሚታዩ። ያኔ በጣም ብዙ በብዙ መንገድ ላውራክ ስሞክር አይኖተን አድርጌ ብዙ ነገሮችን ላረግ እችላለሁ። ነገር ግን የምረጋጋበት ታይሞች ሆነም ቀረም ሆነም ቀረም ወይዘሮ ሩታ ወይዘሮ ሩታ ተለመኝ ፕሮግራም ተስተካከለ እንበል

እንዴት እንዴት ልበላችሁ፣ ያኔ አለ አይደለ የውስጣችን በቃ እንዲያወሩን ነው ያኔ እንዲያወሩን፣ ፍትፍት አድርገው ያለውን ነገር ሆነ እንዲያስረዱን ነው። እንዴት ነበረ አገላለጹ ያ ረቢ እንዴት ልበላችሁ፣ የሆነ በቃ እንዲሰሙን እንዲሰሙን፣ ያኔ ተሰሚነት እንዲኖረን እንፈልጋለን፣ እንዲያ እንዲያዳምጡን፣ ባጭሩ ወንዶች እኛውን እንዲያዳምጡ። አሁን ሩታ ዜጋ ያናድዳት ይህ ሰውዬ አልሰማትም፣ በቃ አልሰማትም። ገባችሁ አይደለም? ጋር ሄዶ ነገሮችን ማስተካከል ቻለ እኔ ጋር ያሉት ነገሮች ሳያስተካክል እኔና አልተረዳኝም፣ ነው ባጭሩ። ሰምታችኋላለ። እኔና የሱን ሳያስተካክል ያኔ እኔ ሊረዳኝና ሊያዳምጠኝ ፈቃደኛ አልነበረም እያለች ነው። ሴቶች ደግሞ በጣም ከምንወደው ነገር ወሬ ወሬ ደስ ይለናል፣ በተለይ ባሎቻችን ጋር ማለት ነው። ወሬ እንወዳለን፣ የሆነ ምንም ያልሆነ እንደዚህ ሆነ እኮ እንደዚህ ሆነ እኮ። ወንድ ደግሞ እንደዚህ አይነት ኬርለስ ናቸው እና ጣጣሚ የላቸው ወፍ ጀርባ ለጀርባ ተሰጣተ ነው ፕሮግራሙ ላይ ምንካይ ምናካሄደው ፕሮግራሙ እንደዛ ነው። ውበት ያለው ያኔ መግባባት ነበረብን ነው አባባሏ። እኔ እንደሰረደውት ማለት ነው መግባባት ነበረብን ከፕሮግራሙ በፊትም ሆነ በኋላ እኔ እናሱ ማድረግ የነበረብን ነገር ነበረ መረዳዳት የነበረብን ነገር ነገረ እያለች ነው ያለ። አላርል ምላሽ መስጠት ድክም ስላለኝ በቃኝ ብዬ ማረፍ ነው ፈልገው። አሳዘነችኝ። ለሁሉም ነገር እየወጡ ምላሽ መስጠት መሮኛል። በቃ መሮኛል። በነገራችን ላይ ይችን ነገር በተደጋጋሚ ትናገራታለች። በፊት በፊት ከነፍቅር ጋር ሲሰራ፣ ከነጽጌ ጋር ሲሰራ እኔ መሮኛል፣ በየጊዜው እየመጣወኝ መልስ መስጠት ምናምን ምናምን። አሁንም ግን እየሰጠች ነው። አሁን ከራሴ ጋር በደንብ እንጆ የማደርግበት ሰዓት ላይ ነው። ራሴን በደንብ ትሪት፣ ራሽንማ ግድ ነው። ራሽንም ልጅሽንም፣ ለልጅሽ ስትይ በተለይ በተለይ ለልጅ ስቲ መንከባከብ ግድ ይላል። ጨነቁ አልፈልግም። እናመሰግናለን። ኦዲየንሶቼም እንድትጨነቁ አልፈልግም። እናመሰግናለን ለኦዲየንሶች ለቤተሰቦች ይህም እንግዲህ መልካሙ ሁሉ እንመኛለን። ግን እራሴን አዳምጣለሁ ማለት ከዩቲዩብ አትስሬ ማለት አይደለም። ኢትዮ ብቻ አሁን የሰራሽት 29 ደቂቃ ነች። እስ 30 በላት 30 ደቂቃ አለ ካለሽ 24 ሰዓት ለቤት ወበሮችሽ ለቤት ሰቦችሽ ደቂቃ ሰጠሽ ማለት ምንም ማለት አይደለም። አንቺ እንዳታርፌ ወይም አንቺ እንድትዝናኝ የሚያደርግች ነገር የለም። የሚወዱሽ የሚያከብሩሽ ቤተሰቦች ሰቦች፣ ቪዲዮ ከተለቀቀ ከ6 ሰዓት በፊት ነው እኔ አሁን ያየሁት፣ ያለ ቪዲዮ እየሰራሁት ያለ ከ15000 በላይ ላይክ አለው፣ ከ3000 በላይ ኮሜንት አስተያየት አለው ከመቶ አርባ ምናምን ሺህ በላይ ታይቷል። ስለዚህ ይህ ሰው አንቺ ስለሚወድሽ ና ስለሚያደንቅሽ ጎበዝ ስለሆንሽ ነው። ስለዚህ ለዚህ ሰው ካለችሽ ሀያ አራት ሰዓት ሰላሳ ደቂቃ ብትሰጪው ምንም ማለት አይደለም። ማለት ያኔ አንድ ያሽን አትጥፊ ለማለት ነው። አባበል የገብታቸው አይደል? መጥፋት የለባትም እሷ እረፍት ማድረግ ነው የምትፈልግ፣ አልሰራም ትላለች። መስራት አለባት ለቤተሰቦች ስትይ ማለት ነው። ለአድናቂዎች ሰዎች ደግሞ እኔ ያለሁበትን ሁኔታ ማየትና ማወቅ የምትፈልጉ ሰዎች ደግሞ ይሁን እንደምታዩ ደህና ነኝ። እናመሰግናለን። ደህንነትሽን ስላየን እኛም ደስ ብሎናል። እንወድሻለን፣ እናከብርሻለን። ጎበዝ ሁኚ፣ በርቺ። በነገራች ለአንዳንድ ለሚያል እና ይሄ ድራማ ሊሆን ይችላል ነውን ብለንን ያዘውና አንዳንድ አሁን በተለይ በተለይ አሁን በዚህ በእርግዝና ወቅት እርግዝናው በሚያቅለሸልሻት በሚያጠለውልበት ሰዓት በዛ ላይ ደግሞ እሱ መጦ እንደዚህ ሲጨመርላት፣ ሌላም ሴት ቢሆን ምን ምን ራሷን እንዴት መቋቋም እንዳለባት ተማሩ እንማር፣ ሁላችን ሴቶች ማለት ነው። አሁን አርግዥ ባልሽ ሌላ እንደዚህ ሲያደርግብሽ የእርግዝናው ህመም አለ፣ በዛ ላይ ምን ያህል ጠንካራነን ብለን እራሳችን እንፈትሽ። ግን በጣም ደህና ነኝ። ሰላም አግኝቷል። ዋናው ለሰው ልጅ ሰላም ነው። ሰላም ማግኘት ሽ ነው፣ እኛም የምፈልገው። እንኳን ሰላም ሆንሽ። እና እንደነገርኳችሁ እዚህ አርግዛችሁ እንግዲህ ገና ስንት ወሩ ነው በነገራችን ላይ? ይህን ቪዲዮ ደግሜ ሰርቹ ደግሜ ደጋግሜ ተናግሬያለሁ እንጂ ልጁ እንደተረገዘ ከተባለ ጀምሮ ከዚህ ቤት ነገር ነገር ብሏችኋል ነገር ነገር በጣም የሚገርም ከሆነ ከምር የሚሰማችሁ ቤተሰብ ራሱ ማለት ቤተሰብ ስላችሁ የሆነ ወዳጅ ምናምን ማግኘት፣ ከዛ ውጭ ባለፈ ደግሞ ሌላ ሰው ጋር ሄዶ ሰው ዙሮ ዙሮ ያን እንኳ ታዩ፣ ያን እንኳ ታዩ። የሚሰማ ሰው አለ፣ የሚሰማ ሰው የለም የሚለውን እንደ ሰው ነው፣ እንደ ሰው ነው ግን ወይም ቀን ነው። ዋናው ራስ ደህና፣ ራስ ደህና ብላለች፣ ቅመል ዋናው ራስ ደህና ሆኜ ራስሽ ነው ራስሽ፣ ጠብቅ እንጂ ያ ሰው የዛሬ የምትነግሩ ነገ ደግሞ ከአብርሽ ጋር ሆኖ ሌላ ቪዲዮ ይሰራብሻል። አቢበት ያንስተዩ ያንስተዩ። ለሰው ሰው ነው ልብሱ ነው ሰው ነው ምንድኑ ይባላል። ለሰው ደግሞ ሰው ነው እንትኑ የሚያጠፋውም የሚያለማውም ሰው ነው። በደም ቀረም ዋናው ራስ ደና ነው። ራስሽ ደህና ሁኚ ጎበዝ ሁኚ ጥር። ያን ነገር ራሱ ከዛ ነገር ራሱ መራቅ ደስ ይላል። ትክክል። ያን ጭንቀት ከሚፈጥርባቸው ሰው መራቅ አሪፍ ነው። ያልክ ነው። ትክክል። ኢትስ ኮሬክት። ቤተሰብ ማለት ነው። አንዳንድ ሰዎች ጋር ሄጄ ፋሚሊም ጋር ሄጄ ሰላማቸውን መንሳት አልፈለጉም። ትክክል። ራስሽን ቻይ፣ ራስሽን ቻይ፣ ራስሽን ቻይ እያለው ነው። ባጭሩ አባባሏ እንደገባችሁ፣ ፋሚሊም በሉት ምንም፣ በሉት ምንም፣ በሉት ዋና ነገር ራስ መቻል ነው። አሁን እኮ ሮታ እኮ ራሷን ለመቻል ምንም የሚያንሳት የለም። ለምን ብትሉ በስማ ከ200 ሺህ በላይ የተወሩ ቤተሰቦች አሉ ቻት ሰብስክራይብዋ ስለዚህ ቪዲዋን እየለቀቀች ራሷን የማስተዳደር ሙሉ መብት ትችላለች። ደፋ ቀና ሳትል የቀን ስራ ሳሰራ ምን ሳትል ምን ሳትል ዩቲዩቧን ቀጥ ብላ ሰርታ በቃ ጥሩ ገቢ እያገኘች ልጇን ራሱ ቀጥ አርጋ ማሳደግ ትችላለች። ምክንያቱም ቪዲዮዎቿ ተለምደውላታል፣ እየታዩላት ነው። እኛ ቤተሰቦቿ እያበረታታናት ነው ስለዚህ ምንም ችግር የለባትም። እሱን ቴንሽን ውስጥ ማስገባት አልፈለኩም ማስጨነቅ አልፈለኩም። እና ናምሰግናለ መጀመሪያ በደንብ እንዲያረጋግጡ አድርግ ያለሁኝ ደህና እንደሆንኩኝ ካወቁ በኋላ እራሴ ግን ብቻዬን እንጆ የማረግበት የራሴ ዘናበ እንግዲህ ብቻሽን ይመች ይመችሽ። ብቻሽን እንግዲህ ልጅ ሲመጣ አብረሽን አምጭ ስልሽ የዛኔ አብረሽን ታመጫለች። ግን ከዛ በፊት ከዛ በፊት እንሻላ ታርቀው በሰላም እሱም ጥፋቱን አውቆ አይደገመኝም ይቅርበኝ ታ ብሎ አብሮ እንደምናያቸው ምንም ጥርጥር የለም። እናስባለን፣ እኛ መልካሙን ሁሉ እንመኝላችኋለን። አለ መጣላት አለ መጋጨት አለ ያጋጥማል፣ ሁሉም ቦታ ያጋጥማል ማለት ነው ነገር ነው።